አንድ ቀን አንድ የኪነት ቡድን አንድ ከተማ ውስጥ ይደርሳል። እዛ ከተማ ውስጥ ያሉ አንድ ታዋቂ ሰዓሊ ትንንሽ ግድግዳ ጋር የሚቀመጡ ስዕሎች ለአርቲስቶቹ ይሸልማሉ። በዛን ጊዜ ከአርቲስቶቹ መሀል ነፍሰ ጡር የነበረች አንዲት አርቲስት የደረሳት የአንድ የሀገራችን ተምሳሌ ስዕል ነበር። ስዕሉን ስታየው እንደውም ነፍሰ ጡር ነኝ፣ ልጅ ከወለድኩ ወንድ ከሆነ ስሙን በዚህ ስም እሰይመዋለሁ ትላለች ልጅም ወለደች፣ ወንድም ሆነ፣ ስሙንም በስሙ ሰየመችው። ጊዜ ካለፈ በኋላ እቺው አርቲስት ቃለ መጠይቅ ሲደረግላት ይህን ታሪክ እንደ ዘበጣል ታደርጋለች። ይህን የሰሙት አርቲስት እንደውም ትልቁ ኦሪጅናሉ ስዕል አለ ለምን አልሰጠውም ብለው ይዘው ይመጣሉ። እንግዲህ ሳሊው ሻምበል ለማጉያ ሲሆኑ ልጁም ቴድሮስ ነው። ስዕሉም የአጼ ቴድሮስ ስዕል ነው። ይህንን ስዕል ሻምበል ለማጉያ የመጡት በአቶ አብይ የዚህ ሆቴል ባለቤት አማካይነት ነበር። አቶ አብይ ደግሞ በነኪሳራ ጠበል ጠዲቅ አዘጋጃለሁ ብለው ይህን ጠበል ጠዲቅ አዘጋጁ። ከዚህ በኋላ እዚህ ጠበል ጠዲቅ ላይ አንድ የስሜ ማህተም የሚል ግጥም አለኝ እስር ቤት የጻፍኩት ነው። እሱን ለምን አላነብም የሚል ሀሳብ ያመጣል ቴዎድሮስ ካሳሁን። እንደገና በነጋታው እንግዲህ አንድን ግጥም ከማነብ ሁሉንም ወይም የተወሰኑትን ያህል እንኳን ለምን አላነብም እያለ እያደገ እያደገ እያደገ መጥቶ ነው ይሄ ጠበል ጠዲቅ የተዘጋጀው። ወደ ፈረንጆቹ ምን ይላሉ ቱዴይዝ ኒው ላይፍ ፎር ዋይስ ማን ይላል። ሌራሴ መጀመሪያ በእውነቱ ዛሬ ትልቅ ነገር ነው። የቴዎድሮስን ታሪክ ና በሙሉ እናንተ ራሳችሁ ታውቁታላችሁ። እና እኔ ደስ ያለኝ ምንድን ነው አርቲስት ቴዎድሮስ ካሳሁን የሰማሁት መቼ ነው? ወደ ሶስት ዓመት ይሆነኛል በጀርመን ሬዲዮ እዛ ቃለ ምልልስ እሰጥ ነው፣ እኔም ስዕል እየሰራው ሰምቻለሁ ይህን ነገር እና እኔ ወንድ ልጅ የወለድኩኝ እንደሆነ ቴዎድሮስ ብዬ ሰይማለሁ። አንዴ እኔ የሰጠዋቸው ኮፒ ነው። እና አሁን ይሄ ልጅ አድጎ በእውነቱ ታዋቂ በመሆኑ ግዴታ ኦሪጂናል አለ ይህንን ኦሪጂናል ከሙዚየሙ አንስቼ ለእሱ መስጠት አለብኝ ብዬ ነውና ራሱ አንድ ትልቅ ታሪክ ነው ለሱ በእውነቱ ይህንን አሁን የምሰጡት ስጦታ ኦሪጂናል ነው ለራሱ ትልቅ ታሪክ ለወደፊቱ እንዲቀጥል ምኞቴ ነው እና ይሄን ስጦታ ሲሰጥ በእውነቱ በራሴና በቤተሰቦቼ እንዲሁም እናንተ ለሁላችሁም በዚህ በተገኛችሁት ስም ነው የማበረክት። ይህንን ትልቅ ስጦታ ከተከበረው ስራ ላይ ለማበያ በመቀበሌ ከልብ በሆነ ስሜት በእውነት በእግዚአብሔር ስም አመሰግናለሁ። አንዴ ወደ መቀባለ ጭብጨባ አመስግኑልኝ። ስዕል የመጀመሪያው ባለ ታሪክ የሆነው የኮፒው ስዕል ማለት እናቴ ከሳቸው የተቀበለችው ስዕል ሳሎን ውስጥ ሆኖ ለረጅም አመት፣ እስከ 23 አመት ድረስ አርጅቶ እስከሚወርቅ ድረስ ነበረና፣ ዛሬ ደግሞ ኦሪጂናሉ በማግኘቴ በጣም ደስ ብሎኛል። እግዚአብሔር ይስጥልኝ። የስሜ ማህተም የስሜ ባርኔጣ የአባቴ መጠሪያ ከላይ ላይ በሮ ጸጉሬ ስጥ ቢንጨባረር ገሉ እንዳጎፈረ ሰው ይለኛል አፍሮ። በባዶ ጎፈሬ አፍሮ ከመኖርስ ቀና ብሎ መሄድ ሳይሻል አይቀርም። አባት እንደሌለው በስም አነክሼ አጎንብሼ አልቀርም። ኮራ ልበልበት ያልኩኝ ከድሮም ዘር ከግንድ ይስባል። ለቴድሮስ ከካሳስ እስቲ ማን ይቀርባል? ብለህ ፎክርና ስማ እንግዲህ፣ ስሜ ሲጠሩኝ ቀና በል የካሳ ልጅ ስባል፣ አጎንብሼ ስሄድ አፍሮ ነው ከምባል የቋራው ቴዎድሮስ መቼ አፍሮ ያውቅና፣ በደምና አጥንቱ ጌጡ ሆነች እንጂ ኮሶሻ ጭናቱ። ቀና ብዬ እስከሄድኩ እኔ ምን ቸገረኝ ሰው ቢለኝ አፍሮ ነው። እስከማውቀው ድረስ የስሜ ማህተም ቴዎድሮስ ካሳውን ነው። ይሄን አጋጣሚ እግዚአብሔር ፈቅዶ ሁላችንም እንድንገናኝ በተለይ በዚህ ቤት ወይም በዚህ ሆቴል ቤት ባለቤት በአቶ አብይ አብራ እንደዚሁም ለዚህ ፕሮግራም ምክንያት በሆኑት ለተከበሩ ሰዓሊ ሻምበል ለማ ጉያ ከፍ ያለ ምስጋና ይናቀርባለሁ። እንግዲህ ዛሬ ይሄን አጋጣሚ ለምን እኔ በማረሚያ ቤት በነበርኩ ጊዜ ትንሽ የሞካከርኳቸውን አንዳንድ ጽሑፎች አብረን ሆነን እየታደምን ጥሩ ጊዜ እንድናሳልፍ ምክንያት እንዲሆን ፈለግኩኝና አብዛኞቹን የኪነ ጥበብ ባለሙያዎች፣ ሰዓሊዎች፣ ገጣሚያንና ከዚህ ሙያ ብዙ የሚያራቁ ወይም ደግሞ ለስነ ግጥምና ከዚህ ከጥበብ ጋር ለተገናኘ ስሜት ከፍተኛ ፍቅር ያላቸውን ጥቂት ሰዎች ነው የጠራሁት። ያለችውን ቦታ ውስን በመሆኗ ብዙ ሰው ብጠራና አብረን ብንሆን ደስ ይለኝ ነበር። ያለችውን ግጥም ደግሞ ትንሽ ስለሆነች እንግዲህ አሁን ለማንበብ ሞክራለሁ። ዝግጅታችን እንዳጋጣሚ ሆኖ በተከበሩ ሻምበል ለማጉያ ሰዓሊ ለማጉያ ምክንያት በመሆኑ ስለ ሰዓሊ ከዚህ በፊት ከጻፍኩት ወይም ከዛ አንዱን ለገብረ ክርስቶስ ደስታ የጻፍኩትን ለማነብላችሁ። ገብረ ክርስቶስ ከስዕል ጥበቡ በተጨማሪ በጥሩ ገጣሚነቱ ብዙዎቻችን እናውቀዋለን። እኔ ደግሞ በጣም ከአድናቂዎቹ አንዱ ነኝ። እንደምታውቁት ሰዓሊ ገብረ ክርስቶስ ደስታ የስዕል ጥበብ ትምህርት ቤት አስተማሪ ነበር። በአንድ ወቅት አንደኛው ተማሪውን ስዕሎች እንዲሰራ አዞት፣ ያ ተማሪው የሳለው ስዕል ክርስቶስን ጥቁር አድርጎ ወይም አፍሪካዊ መልክ ሰጥቶት ነበር የሳለው። በዚህ ጊዜ ገብረ ክርስቶስ ደስታ ያን ስዕል ያይና፣ ይሄን ስዕል ለምንድን ነው ጥቁር አድርገህ የሳልከው ይለዋል። በዚህ ጊዜ ተማሪው ክርስቶስ ፈረንጅ ሊሆን አይችልም፣ ምክንያቱም ፈረንጆች በጣም ጨካኝ ናቸው እና ክርስቶስ ጥቁር ነው ብዬ ስለማምን ክርስቶስን ጥቁር አድርጌ ስየዋለሁ ይለዋል። በዚህ ጊዜ ሰዓሊው ክርስቶስ ኮ የተሰቀለው በደሙ ነው እኛን ያዳነን በደሙ ነው እንጂ በቀለሙ አይነት አይደለም ብሎ ቅር በመሰኘት ቤቱ ገብቶ የክርስቶስን ስዕል በቀይ ቀለም ብቻ ወይም በደም በሚመስል ክርስቶስ በደሙ ተሰቅሎ ሰው ማዳኑን ፍቅር ደግሞ ከየትኛውም ከዜግነትም ከዘርም በላይ የሆነ አገር የሌለው ትልቅ ሀሳብ እንደሆነ ያሳየበት ነው። በዚህ ተነሳስቼ ነበር የጻፍኩትና ለማንበብ እጀምራለሁ። ክርስቶስ ወገብረ ክርስቶስ እዩት ይሄን ጠቢብ ሸራው እስኪ ደማ በቀይ እየወጋ በደም እየሳለው እንጨት አመሳቅሎ ዳግም ክርስቶስን ጨርቁ ላይ ሰቀለው ቀራንዮ ሆነ የወጠረው ሸራ ጎልጎታ ሆነ የወጠረው ሸራ አሁን እስኪ መስል ስቃዩ ያስፈራ አሁን እስኪ መስል ስቃዩ ያስፈራ ደም ከደም አረገው አበዛበት ጣረ ብሩሹን አሹሎት እንደጎኑ ጦር እየወጋ ሳለው በጣም ጨከነበት ገብረ ክርስቶስም ክርስቶስ ላይ ከፋ የቆዳው አይነቱ በደም ተከልሎ ዘሩ እስከሚጠፋ እየወጋ ሳለው እየሳለ ወጋው ዘሩ እስከማይለይ መልኩ ዝም ብሎ ደሙ እስከሚናገር የትም ያለ ፍቅር እንዳይኖረው አገር እንዳንለው ፈረንጅ እንዳንለው ጥቁር እንዳንለው ቀዬ በመስቀል ላይ ሞቶ ያየውን ስቃይ በቆዳ በቀለም እንዳናሳንሰው በደሙ ተሰቅሎ ሰው ያዳነውን ሰው ከቀናት በአንድ ሁለት ሰዎች ሲሟገቱ በቀለሙ ጉዳይ ሲከራከሩበት በተመጻዳቂ የምሁር አንደበት በአንዷፍ ሲጠቁር በአንዷፍ ሲነጣ መታገሳ አቃተው ሰዓሊው ተቆጣ። ስሜቱ ገንፍሎ በብሩሽ ጫፍ ወጣ ሀሳቡን የሚገልጽ ቀለም እስከሚያጣ ሸራ ላይ ሰቀለው እንጨት አመሳቅሎ አልወጣለህ አለው ፍቅርን ስሎ ስሎ ስሎ ስሎ ስሎ ፍቅርን ስሎ ስሎ በሳለው እየወጋ በደማው እየቀባ ክርስቶስ ደሙ እንጂ ዘሩ አልተሰቀለም፣ እንጨቱ ላይ ያለው እውነት ይህ አይደለም፣ እያለ እስኪናገር የስዕሉ አንደበት ገብረ ክርስቶስም ለክርስቶስ ሚሆን ቀለም እስኪያልቅበት በነጩ ሸራ ላይ እስካሁን የሚወርድ ደም አፈሰሰበት ቀለም ቀይ ቀለም፣ የደም ቀለም፣ የጥላ ቀለም የሁሉም ነው እንጂ የማንም አይደለም፣ ፍቅር ዘር አይደለም። ለሳዓሌ ገብረ ክርስቶስ ተጻፈ ታህሳስ 2001። አመሰግናለሁ። ቺኛዋ ግጥም የሊስትሮ የሊስትሮ ቃዬ ትላለች፣ የሊስትሮ ቃዬ ረሃቤ ቢከሰኝ ባዶ ሆዴን አይቶ አፌ መሰከረ ችሎት ላይ አዛግቶ በሕይወት ፍርድ ቤት የተሾሙት ዳኛ መጽሐፉን ሲገልጹ ያልሰራ አይብላ ይል ነበር አንቀጹ። ይህንን ስትሰማ ፈጥና መጣችና ሆና ጠበቃዬ ከፍርድ አዳነችኝ የሊስትሮ ቃዬ። እኔም እሷን ይዤ አንገቴን ለስራ ጎንበስ እንዳረግኩት ችግሬን በብሩሽ ሲጠረግ አየሁት የኩራቴን ቀንበር በጥሼ ስጥለው ከእጄ ላይ ወደዛ እንኳን የሰው ጫማው የኔም ፊቴ ወዛ በአመታት ቀጠሮ ከጊዜ በኋላም የሚዋለው ችሎት ጥረቴን አየና ቢፈርድልኝ ሀብት ከትቢያ ተነስተው እንዲሉ ከማማ እኔም በተራዬ ከላይ ተቀምጬ አስጠረኩኝ ጫማ ታዲያ ምን ያደርጋል ባለውለታዬን ክብሬነሽ እያልኳት ከስር ያነሳችኝ የሊስትሮቃዬን ከላይ ረገጥኳት እንግዲህ አዝናለሁ በጣም ሆነ አዝናለሁ፣ ውዷ የሊስትሮ ቃዬ ምንም እንኳን ብትወኝ ባለውለታዬ በጫማ ስረቅትሽ አይክፋሽ ግድ የለም ባታውቂው ነው እንጂ ለዋልላት ሁሉ እንደዚህ ናት አለም። በርበሬው አጨሰኝ ይላል የአግድም አግድም ሄጄ ብዙ ተመክሬ አልሰማም ስላልኩኝ በእናቴ ምድጃ ቁልቁል ተደፍቄ በርበሬ ታጠንኩኝ። ባይኖቼ ያነባው ባፌ እያስነጠስኩኝ እንደምንም ብዬ እናቴን በመሃል እንዲህ ስል ጠየቅኩኝ። አባዬ ልጅ ሳይሆን በእድሜ የበለጠን ምን አጥፍቶ ይሆን ሲጋራ የሚታጠን ብዬ በጠይቃት ፀጉሬን ጨምድዳ ደፍቃኝ ወደ ጭሱ ዝም ብለህ ታጠን። ለየት ይላል ሱ ከህሊናው አደብ ሲጣላ ከራሱ ገላጋይ አጥቶ ነው ባፍና ባፍንጫው የሚወጣው ጭሱ። እናትና አባቱ እንዳንተ በጊዜ ቢያጥኑት በርበሬ ብርቅ አይሆንም ነበር ለትንባሆ ዛሬ ዛሬም ያንተን ጥጋብ ልክ ካላገባው የበርበሬ ጭሱ ትንሽ ከፍ ስትል ትብስ አለ ከሱ ቶሎ ካልተዘጋ ያመል በራፍህ ይገባል ሲጋራ በማልጣትህ አለችና እናቴ ደግማ ወደ ጭሱ አንድ የቤት መልሰኝ የወደፊቱን ሱስ ነቅሎ እያስነጠሰኝ ሲጋራ እንዳላጨስ በርበሬዋ ጨሰኝ።